ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር ሁለት ሁለት ሺ አስራ ስምንት አመተ ምረት ሺ የምሽት ዜናዎችን ይዘንላችሁ ቀርበናል። ከትግራይ አፈንግጦ የወጣው የስምረት ታጣቂ ቡድን ከብልጽግና ጋር አብሮ ከፋኖ ጋር እየተዋጋ መሆኑን ብርጋዴር ጀነራል ተፈራ ማሞ ተናግረዋል። ዝርዝር አለን። ዋርካው ምሬ ወዳጆ በአርበኛ ጌትነት መሳፍንት መስዋዕትነትን አስመልክቶ መልእክት ሲያስተላልፍ ተገደሉ የተባሉ የበላይ እዛ አመራሮችን ምላሽ ሰጥተዋል። በኦሮሚያ አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች በመስተዋላቸው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 ከትግራይ አፈንግጦ የወጣው የስምረት ታጣቂ ቡድን ከብልጽግና ጋር አብሮ ከፋኖ ጋር እየተዋጋ መሆኑን ብርጋዴር ጀኔራል ተፈራ ማሞ ተናገሩ። ከአፋብሃ በወረደው የክፍለ ጦርና የኮር አደረጃጀት መስፈርት መሰረት በተገቢ ሁኔታ ተገምግሞ የኮር መመዘኛ መስፈርት መሟላቱ ከተረጋገጠ በኋላ ባሳለፍነው እሁድ አዲስ አበባን የከበበው የከሰም ኮር በይፋ ተመስርተዋል። ጀኔራል ተፈራ ማሞ፣ የአፋብሃ ማዕከላዊ እዝ አባልና ረዳት ፕሮፌሰር ማርከው መንግስቴ፣ የአፋብሃ ማዕከላዊ እዝ አባል እንዲሁም የአፋብሃ ደቡብ አማራ ቀጠና አሳምነው እዝ የአስተዳደር ጉዳዮች ኃላፊን ጨምሮ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ከፍተኛ አመራሮች በተገኙበት ምስረታው መካሄዱን በትናንት ማለዳ የዜና ውጃችን መዘገባችን ይታወሳል። በመስራች አባልነትም ሀይለማርያም ማሞ ክፍለ ጦር፣ ነበልባል ክፍለ ጦር፣ ውልጋ ክፍለ ጦር፣ የረር ብርጌድ እና ፋንታ ሀይሌ ብርጌድ በጋራ በመሆን ከሰምኮርን የመሰረቱ ሲሆን በፕሮግራሙ ላይም ጀኔራል ተፈራ ማሞን ጨምሮ የተለያዩ ከፍተኛ አመራሮች የወቅቱን የአማራ ህዝብ ትግል የሚመጥን ንግግር አድርገዋል። የአፋብሃ ማዕከላዊ ኮማንድ አባላ ብርጋዴል ጀነራል ተፈራማሞ ተፈራ ማሞ የብልጽግናው አገዛዝ በአማራ ክልል 12 እዞችን አሰልፎ እየተዋጋ ነው ሲሉ ተናግረዋል። ብርጋዴል ጀኔራል ተፈራ ማሞ ከህዋት ያፈነገጠውና በነ ጌታቸው ረዳ የሚመራው የስምረት ፓርቲ ታጣቂ ቡድን የብልጽግና ጦር 12ተኛ እዝ በመሆን ፋኖን እየተዋጋ ነው ብለዋል። አያይዘውም ፋኖን አጠፋለሁ ብለው የሚደነፋው ሁሉ ከድንፋታ አላለፈም ሲሉ ተናግረዋል። በሚገባ መደራጀት አለብን እየተጠቃን ያለነው በአማራነታችን ነው ሲሉም ተደምጠዋል። ጀኔራሉ ከመደራጀት ውጭ ያለው መንገድ ሁሉ የአማራ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 መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዛ ውጭ የሚደረግ ትግል የአማራን ችግር አልፈታው። ስለዚህ የተበደረው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። ይኸው በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ ዋጋ ከፈሉ በባርነት ከምንኖር ዋጋ ከፍለን በነጻነት እንኖር የሚል ውሳኔ ደረሱ። ሁሉም የአማራ ፋኖ እየተደራጀ በክፍለ ጦር በኮርና በእዝ እየተደራጀ ነው ያሉት ጀኔራሉ ፍና በደል እስካለ ድረስ መደራጀት አስፈላጊ ነው ሲሉ ተሰምተዋል። ትግሉ ድል የሚያደርገው በተድበሰበሰ መደራጀት አይደለም ያሉት ብርጋዴር ጀኔራሉ ካልተደራጀን እንደ ብሔር እንደምንጠፋ ቀድመን እናውቃለን ብለዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው ወሎ ላይ ያለው ጎጃም ላይ ያለው ሸዋ ላይ ያለው ደረጃ በደረጃ ሰራዊቶን በተዋጊነት በልብ እያበቃ ይያበቃ ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እስ ለመገንባት ተችሏል። ምኒልክ እስ የዚህ አደረጃጀት ውጤት ነው። አሳምነው እስ የዚህ አደረጃጀት ውጤት ነው በላይ ዘለቀ የዚህ አደረጃጀት ውጤት ነው። ቴድሮስም የዚህ አደረጃጀት ውጤት ነው። ወለጋ ያለ ዲዛሞ እስ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ፣ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነጻነት መታገል ምንጊዜም ተፈላጊ ነው። ስለዚህ አሁን ይኸው በአጭር ጊዜ የጠራ ነገር ተይዟል። ይህ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ እያለ የምናደርገው መሆን የለበትም ኢትዮጵያ ሀገራችንና አንጠላት፣ ግን በመላ ኢትዮጵያ ይህ ህዝብ እየተከተለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርነበት ይህ አደረጃጀት የዛ ውጤት ብልጽግና በአማራ ፋኖ ላይ አስራ ሁለት እዞችን አሰልፏል ያሉት ጀነራል ተፈራ ከእነዚህ እዞች ውስጥ አንዱ ስምረት በሚል ከህዋት አፈንግጦ የወጣው ታጣቂ ሀይል ነው ሲሉ ተናግረዋል አገዛዙ አሁን በእንደዚህ አብዛኛው አማራ በሚኖርባቸው አስራ ሁለት ዝ አሰልፏል ብልጽግና አስራ አንድ እዝ አለው ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ አስራ ሁለትን እዝ ነው እየተጠራመሰ ያለ ይሄን እዝ ግን እስከሚያቆለው ለው ድረስ እስከሚያቆለው ውለው ድረስ እየተመታ መሆኑን ሁልጊዜ ከምሰሩት ከመሰሩት የምታዩት በየጊዜው ይማረካል በየጊዜው እጅ ሰጣኒ ሁልጊዜ እቅድ አቅዳድ ግን አንድ ቀን መፈጸም አልቻለም አጠፋዋለሁ አለው እያለ ይደነፋን ከድንፋታ አላለፈም። አሁን ያለንበት አቅም የተፈጠረው በመደራጀታችን ነው ያሉት የአፋብሃ ማዕከላዊ ኮማንድ አባሉ የእኛ ጥያቄ ከሌላው ኢትዮጵያዊ ጋር በሰላም እንኖራለን ነው፣ አትኖርም ከተባልን ደግሞ በክንዳችን እንኖራለን ብለዋል። አክለውም እንደ ፋኖ ከሌሎች የኢትዮጵያ ኃይሎች ጋር በጋራ ለመስራት ዝግጁ መሆናቸውን ጠቁመዋል። በምንድን ነው የተገኘው? በመደራጀት ነው። ልክ አሁን ይህንበት ባለው ብዙ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ ያማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋር በነፃነት በኩልነት በሰላም እንዲኖር ነው ፍላጎታችን። ማንም ነው አይደለም የኛ ጥያቄ በራሳችን አገር ከሌሎች ህዝቦች ጋር በኩልነት እንኖር ነው። አትኖርም ነው አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታል በተለያየ የአማራ ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻ የምናደርገው ታጥቀን፣ ተደራጅተን እንደ አማራ እያሰብ ሁሉንም በዛ ስንንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከኛ ጋር መኖር የሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን። የጋራ ጥራታችን በጋራ መምጣት እንፈልጋለን። ዋርካው ምሬ ወዳጆው በአርበኛ ጌትነት መሳፍንትን መስዋዕትነትን አስመልክቶ መልእክት ሲያስተላልፍ ተገደሉ የተባሉ የበላይ እዝ አመራሮችም ምላሽ ሰጥተዋል። ዘመናትን ተሻግሮ የመጣውን የአማራ ሕዝብ ግፍና በደል ለማስቆም ሕዝቡንና መላ ቤተሰቡን አስተባብሮ ሲታገል የኖረው የትግል አባታችን አርበኛ መሳፍንት ተስፉ ዛሬም የዘመናት ግፉ ወደ ዘር ማጥፋት አድጎ የህልውና አደጋ ውስጥ የገባውን የአማራ ሕዝብ ለመታደግ እየተደረገ ባለው ተጋድሎ ከባድ ዋጋ እየከፈለ ይገኛል ሲል የአፋ ባሀ ምኒልክ እዝ አዛዥ ዋርካው ምሬ ወዳጆ ሲሉ ገልጿል። በዚህ መራር ዋጋ እየተከፈለበት ባለ ትግል ጥቅምት 29 2018 ዓ ም በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘች ታዳጊ ከተማ የሰሜን አምባራስ ክፍለ ጦር አዛዥ እና የራሳ አሞራው ሶስተኛ ኮር አስተዳደር ኃላፊ የሆነው አርበኛ ጌትነት መሳፍን ተስፉ መስዋዕትነት የከፈለ ሲሆን በዚህም ከባድ ሐዘን እንደተሰማኝ ለመግለጽ ወዳለው ብለዋል። ዋርካው ትግላችን እስከ ቅራኒ ሆነው ያለው ምሬ አባታችን አርበኛ መሳፍን ተስፉ እስከ ቤተሰቦ ታሪኮ ለአማራ ህዝብ በደማቅ የደም ቀለም እየተጻፈ ነው ና ትውልድ በጀግንነትና ለአማራ ህዝብ የተከፈለ እውነተኛ አማራነት ነውና ለሱ በግሌ አመሰግናለሁ ለማለት ወዳለው ሲል ገልጿል። ይህ በእንዲህ እንዳለ በማዕከላዊ ጎንደር ዞን ወገራ ወረዳ የደረሰ ሰብል በመሰብሰብ ላይ የነበሩ ከአስር በላይ ንጹሃን አርሶ አደሮች በጡት ቆራጩ የአገዛዙ ወንበር አስጠባቂ ኃይል በወጡበት ተገድለዋል። አርሶ አደሮቹ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር የሚንቀሳቀስበት ቀጠና ነዋሪ ሲሆኑ በዚያ አካባቢ የፋኖን ምትና ኃይል በተደጋጋሚ መቋቋም ያቃተው ሆዳደሩ የብልጽግና ሰራዊት ዛሬም የበቀል በትሩ እንደተለመደው ንጹሀን ላይ በማሳረፍ የደረሰ ሰብላቸውን በመሰብሰብ ላይ የነበሩ አርሶ አደሮችን በጥይት ሐሩር ገድሏቸዋል። በሌላ በኩል አገዛዙ በጎንደር ቋራ ወሰድኩት ባለው የድሮን ጥቃት የአፋብሃ ሰሜን አማራ ቀጠና በላይ እዛ አመራሮችን ገደልኩኝ በሚል በልሳናቱ በኩል ማሰራጨቱ ይታወሳል። ተገደሉ ተደመሰሱ የተባሉት የሰሜን አማራ ቀጠና በላይ እዛ አመራሮች ሰራዊቱን እየመሩ እያደራጁ በስራ ላይ መገኘታቸውና መታየታቸው ያገዛዙን ገመና አጋልጧል። ደምስሻቸው አለው ካላቸው አመራሮች መካከልም የአፋ ባሀ በላይ እዝ ቃል አቀባይ ዮሐንስ ንጉሱ ይገኝበታል። ለዚህም ራሱ አርበኛ ዮሐንስን ጨምሮ ሌሎችም ምላሽ ሰጥተዋል። መልካም ጤና ይስትልን። እንደምን አላችሁ የተወደዳችሁ የሀገራችን ሕዝቦች፣ የአማራ ሕዝብ እንደዚሁም የሰራዊታችን አባላትና አመራሮች በቅርቡ አገዛዙ ከ45 በላይ የአማራ ፋኖ ብሔራዊ ኃይል አፋባሃ በላይ እዝ አመራሮችንና አባላትን ደምስሻ አለው እያለ በልዩ ልዩ ልሳኖቹ ፕሮፓጋንዳ ሲሰራ እንደቆየ ተሰምቷል፣ ይታወቃል። ሁኖም ግን በዚህ ቦታ የተገኘ ነው አርበኛ ኢንጂነር በየና ለማው እኔም አርበኛ ዮሐንስ ንጉሱ አርበኛ ግዛቸዋልና አርበኛ ጸዳሉ ሙላትን ጨምሮ ከተገደሉ ዝርዝር ውስጥ ዝርዝራችን አስገብቶ እንደተገደሉ ተደርጎ አገዛዙ ሲቀሰቅስ እንደቆየ እና ሲያሰራጭ መሠረተ ቢስ መረጃዎች ሲያሰራጭ እንደቆየ ተደርሶበታል። ይታወቃል። ይህም ስለሆነም እኛ ቀደም ሲል በ እርምጃ ወስጃለሁ ወይም የአየር ጥቃት ደምስሻለሁ ብሎ ይናገር እንጂ በአየር ጥቃቱን የሞከረ ቢሆንም በአየር ጥቃቱ እኛ ያው ሳን ደመሰስ ወይም ጠላት እንዳወራው ሳይገለን በሕይወት መኖራችንን በተመለከተ ማህበረሰቡ መኖራችን ድንገልጽ በጠየቀን መሰረት ሰራዊታችን ድንገልጽ በጠየቀን መሰረት ያው በሕይወት አለን በመልካም ጤንነት ላይ በስራ ገበታችን ላይ እንገኛለን። አገዛዙ ደግሞ ሁልጊዜም ውሸት የማይሰለቸው ቅጥፈት የማይሰለቸው አፍረት የማይሰለቸው አገዛዝ እንደመሆኑ ሲያወራቸው ሲያሰራጫቸው የነበሩ መረጃዎች ውሸት መሆናቸውን ለማጋለጥ እዚሁ ተገኝተናል። የሞከረውን የድሮን ጥቃት በተመለከተ እለቱ ቅዳሜ ቀን ስለነበረ አደጋ የጣለበት ቦታ አደጋ ለማድረስ የሞከረበት ቦታ በግብይት ላይ የነበሩ ንጹሐን ወገኖቻችን ሕይወት እየቀጠፈና አካል ጉዳትን ያደረሰ ሲሆን በተለይ በህፃናትና በሴቶች ላይ ጭምር የደረሰ አደጋ እንደነበር ግን የአይንማኝ ሆነን በቦታው ተገኝተን አስተውለናል። ከዛ ውጭ ግን በላይ እዝ አመራሮችና የሰራዊት አባላት ላይ ያደረሰው ይሄ ነው የሚባል ተጠቃሽ ጉዳት የለም። ስለዚህ በመደበኛ ስራችን ላይ እንገኛለን ለማለት ነው። እጅግ በጣም አመሰግናለሁ። በሌላ መረጃ ቀጠናን ለማጥናት በኤርትራና በአፋር አካባቢ ቅኝት ስታደርግ የነበረች የአብይ አህመድ ድሮን በኤርትራ መንግስት ተጠልፋ መከስከሷ ተነግረዋል። የምስራቅ አፍሪካን ቀንድ የትርምስ ማዕከል ለማድረግ በየአቅጣጫው ጦርነትን የቀሰቀሰው አብይ አህመድ ቀይ ባህርን ለማስመለስ አደርገዋለሁ ላለው ዘመቻ መልክዓ ምድርን ስታጠና የነበረችው ድሮን መከስከሷን ምንጮች ገልጸዋል። ድሮኗ የኤርትራን ድንበር ጥሳ በመግባት ቅኝት ላይ ያለች በደረሰባት ጥቃት በድንበር አካባቢ መከስከሷን የተነገረው በኦሮሚያ አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች በመስተዋላቸው ብልጽግና አምስቱን የአዲስ አበባ በሮች ጥብቅ ጥበቃ እንዲደረግባቸው አዘዘ። ከሰሞኑ ብልጽግና የደሞዝ ጭማሬ አድርጌ ያለው ከማለቱ ጋር ተያይዞ ከፍተኛ ውጥረት ያስነሱ እንቅስቃሴዎች እየተስተዋሉ ነው። ከደሞዝ ጭማሬው አለመከፈል ጋር ተያይዞ በኦሮሚያ ክልል ጅማ፣ ወለጋ፣ ቦረናና ምዕራብ ሐረርጌ አካባቢዎች የመምህራንና የፖሊስ አካላት ተቃውሞ ተስተውሏል። በወለጋና በጅማ የሁለተኛ ደረጃና የዩኒቨርሲቲ መምህራን ከደሞዝ አለመከፈል ጋር በተገናኘ ተቃውሞ ሲያሰሙ፣ በቦረና የመንግስት ሰራተኞች ጭምር ተቃውሟቸውን አሰምተዋል። በምዕራብ ሐረርጌ ደግሞ የፖሊስ አባላት ጭምር ከጭማሪው ደሞዝ አለመከፈል ጋር ተያይዞ ለተቃውሞ መውጣታቸውን የተሰማው። በሌላ በኩል በጊንጪ ወጣቶች ከማስተር ፕላን ጋር በተያዘ ከዘጠኝ አመት በፊት የተካሄደውን ተቃውሞ ለማስታወስ በሚል ሰልፍ የወጡ ሲሆን ሰልፉም በተቃውሞ ተበትኗል። እነዚህና መሰል የተቃውሞ እንቅስቃሴዎች በኦሮሚያ እንዲሁም በአዲስ አበባ አቅራቢያ ባሉ አካባቢዎች በስፋት መስተዋላቸው የብልጽግናውን አገዛዝ ድንጋጤ ውስጥ ከቶታል። በዚህ ላይ ደግሞ እነ አቶ ጀዋር መሐመድ በኦሮሚያና በደቡብ ያሉ የህዝብ አቤቱታዎችን እየተቀበሉ ቅስቀሳ ማድረጋቸው ብልጽግናን ሰላም ነስቶታል። ከሰሞኑም በሲዳማና በደቡብ ኢትዮጵያ ክልሎች ብልጽግና አድርጌዋለሁ ካለው ጭማሬ ጋር በተገናኘ ጭማሬው ባለመከፈሉ ተቃውሞች እየተሰሙ ነው። ይህን ተከትሎም ክልሎች ጭምር ጭማሬውን ደሞዝ መክፈል እንዳቃታቸውና ለሰራተኛው የማየውን ተስፋ እየሰጡ ነው። የእርስ በርስ አለመግባባት ውስጥ የገባው የብልጽግናው መዋቅር የሐኪሞችንና የመምህራንን የደሞዝ ጥያቄ ተከትሎ ፖለቲካዊ መፍትሄ ለመስጠት በሚል በስሌት ሳይሆን በስሜት የወሰነው ውሳኔ ዛሬ ዋጋ እያስከፈለው ነው። የሀገሪቱን ሀብትና ንብረት በሙሉ ለጦርነትና ኮሪደር ልማት ከዛም የተረፈውን ባለጊዜ ባለሀብቶችን ለመፍጠር ተጠቅሞበታል። ስለዚህ ከዚህ ተርፎ ለሰራተኛ ደሞዝ ጭማሪ የሚውል ገንዘብ ብልጽግና ካዝና ውስጥ እንደሌለ ይታወቃል። አሁንም አገዛዙ እየተንቀሳቀሰ ያለው ተነግዶ ከቱሪስት ተሰብስቦ ከግብርና ስራ ተገኝቶ ከኢንዱስትሪ ተተርፎ በተገኘ ገንዘብ ሳይሆን ለኤምራት ሀገር ሽጦ ባገኘው ዶላርና በግብር ስም በሰበሰበው ገንዘብ ነው። ይህን ደግሞ እድሜ ለማራዘሚያ ደሞዝ ጨምራለሁ ቢልም በሐቁ ግን ይህን ማድረግ የሚያስችል አቅም እንደሌለው ገና ከጅምሩ እየተስተዋለ ነው። በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩ ተገለጸ። ህወት ጥቅምት 26 2018 ዓ ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን ነዋሪዎች ገልጸዋል። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ነዋሪ እንደተናገሩት ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀድሞው ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል አተርፍ ባይ ሲሉ የገለጿቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ዋጋ ላይ ከፍተኛ ጭማሪ ማድረጋቸውን ገልጸዋል ለአብነትም የአምስት ሊትር ዘይት ዋጋ ይሸጥበት ከነበረው አንድ ሺ አምስት መቶ ብር አንድ ሺ ስምንት መቶ ብር ማሻቀቡን አመልክተዋል በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ ማካሮኒ ሩዝና የመሳሰሉ ምግቦች ላይ ከ ከሀያ እስከ ሰላሳ በመቶ የዋጋ ጭማሪ እንደተደረገባቸው ተናግረዋል ተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ሲናገሩ ከዚህ ቀደም የነበረውን ጦርነት ያውቀዋል በቀደመው ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሀሳብ የለውም ብለዋል። የመቀሌ ከተማ ከሁለት ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግረዋል። ሌላኛው ነዋሪ በበኩላቸው ህብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘውን ቅድመ ጥንቃቄን ጠቅሰዋል ተደርጓል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረጃጅም ሰልፎችና መጨናነቆች እንደሚታዩ ገልጸዋል። ከባንኮች በኩልም ጥሬ ገንዘብ የለም የሚሉ ምላሾች እየተሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት ማጫሩን አስረድተዋል። ይህን የጦርነት ደመና በመስጋትም ገንዘብ የሌለው ጭምር ከዚህም ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን ምሬት በተጫነው ድምጸት ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም፣ ወጣቱም ራሱን ከዚህ እንዲያገል ሲሉ ጥሪ ያስተላልፈዋል። ያለን ቁስል ይበቃናል፣ ሌላ ትጨምሩብን? ያሉት ነዋሪ ሁሉም አካላት ጦርነቱን በማስቀረት ወደ ስምምነት መምጣት በሚችልባቸው ሁኔታዎች ላይ መምከር አለባቸው ሲሉ ምክረ ሀሳባቸውን ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህዋት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ሲል ውንጀላውን ውድቅ ማድረጉ አይዘነጋም።